ይገባኛል ለስጀመር። እሺ አፍቅሪኝ ብዬሽ ነው። ለምንድን ነው የምቀልደው? አፈቀርኩ ብዬን ይቀልዳለሁ። ግዴታ ባየበነካ ነው እንደ የምትወደው ምን ማለት ነው? ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከእኔ ጋ ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክሸር ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህን ብሩኬ ዛሬም መጥተው ነበረ። ነገር ግን የትናንትናውን ርዕስ ይዘው ነው የመጡት። ምክንያቱም የትናንትናውን ንግግር ኤልዱ ለብሩክ ያለችው እስካሁን ሰላሙን አጥቷል ማለት ነው። ሰላሙን የነሳው በጣም አሁን ድረስ እየቀለዱብኝ ነው እችልስ፣ ወይስ እውነቷን ነው በቃ ላስቀይማታለሁ ብሎ በጣም ፈርቷል ማለት ነው። እና ብዙ ኦዲንሶችም እየደወሉ አውቀው ነው እንዳሰማቸው ፕራንክ ሊያደርጉ ነው የመረህን እንዳትጨነቅ ምናምን እያሉኝ ነው ብሏል። እንደገና ደግሞ በአንድ በኩል ደግሞ ምናልባት እኔ ሳላቀው ማለት አስከፍቻት ይሆን ምናምን ነገር እያልኩኝ ብቻ ግን ልክ አደለሁም ሳስብ ነው ያደርኩት ምናምን ነገር ብሏል ማለት ነው። እንደሚታወቀው ኤል የምትባለው ልጅ ትናንትና አይታቸዋል። ለሀይሚ ንገሪያት ውሸት መሆኑን ስትባል ውሸት አይደለም እኔ በጣም ነው ሞዱ ምናምን ብላ ሀይሚ ፊት ክቡ አድርገው ነበር። ይሄን ታውቃላችሁ። ዛሬ ደግሞ ድጋሜ ሀይሚን ይዛ መጥታለች። እና ሀይሚን እስከዛሬ ዛሬ ታቂ ያለሽ ወይ ሲላት፣ አዎ አቃለው ነው ያለችው ማለት ነው። እና እያወቅሽ ታዲያ ለምን አልነገርሽኝም ሲላት፣ እሷ ሴት ልጅ እና ተወደዋለሁ፣ እንደዚህ እንደዚህ ስትለኝ እኔም ሴት ስለሆንኩ ተረድኋት እና ዝም አልኩኝ። ስለዚህ ለዛ ነው እንደማያቂ ሆንኩት ብላለች ሀይሚ እራሷ ማለት ነው። እና ልጅቷ ስትናገር ብሩኬማ በጣም ነው የሚያስቀው። ምክንያቱም ለምንድን ነው የወደድሽኝ? ለምንድን ነው እንድትወጂኝ አድርጌሻለሁ? ለምንድን ነው የወደድሽኝ ምናምን ነገር፣ በቃ ይሄ ነው ጥያቄው ማለት ነው። እና እሷ ደግሞ ፈልጌ አደለም፣ በቃ ሳላቅ ነው። ስለዚህ እኔ ማስቤበት ፈልጌ ምናምን ነገር አደለም፣ በቃ ድንገት የሆነ ነገር ነው፣ ወድቻለሁ በቃ ምናምን ብላ ግግም ማለች ማለት ነው። እና ብሩኬ በጣም ያሳቀኝ ነገር ምንድን ነው፣ ምንድን ነው ፍቅር ማለትን? ባየ በነካ ነው እንደ ምናምን ሲል ነበር ተናደው ማለት ነው እና ለማንኛውም ልጅቷ በጣም ጥሩ ልጅ ናት፣ ላስከፋት አልፈልግም። እኔ ቤስት ጓደኛዬ ናት። በእርግጥ ቪዲዮ ላይ በቅርብ ጊዜ ነይዣት የመጣሁት ነገር ግን ከዛ በፊትም እንተዋወቃለና የሆነም በጣም የዋህ ናት፣ ደግ ናት እና በጣም ግልጽ ናት እና ምንም አይነት ክፋት አላየሁባትም። እንጂ ለዛም ነው ቪዲዮ ላይ ሀይሜን እንድናስቀናት ፈልጌ እኔ ስላት እሷ ምሽ ብላ ፈቃደኛ ሆና መጣችና የመጣችው ለዛ ነው እና እንደዛ አይነት ነገር ይፈጠራል ብዬም አላሰብኩም። ደግሞ ሊፈጠርም አይችልም ብሎ ከእሷ ያልጠበቀው ነገር ነው ማለት ነው። በነገራችን ላይ ይሄ ነገር ፕራንክ ሊሆን ይችላል፣ ግን ፕራንክ እየተሰራ ያለው ብሩኬ ነው። ምናልባት ሴቶቹ ሁለቱ ተነጋግረው ሊሆን ይችላል፣ ግን ብሩኬ፣ እውነቴን ነው የምላችሁ፣ ምንም የሚያውቀው ነገር የለም። በቃ እየማለሁላ ነበር ሲናገር የነበረው እና ግራን የተጋባው ምክንያቱም እንዳልኳቸው ያው ቪዲዮ እሷን ለማስቀናት እስከሆነ ድረስ ልክ እንደ ካፕሎች ሆኖ ነው ሲሰሩ የነበረው ከልጅቷ ጋር፣ ለምን ሀይሚን ለማናደድ። ግን አሁን ተገልብጣ ይሄ ነገር እውነት ነው በቃ ወድጃለሁ ስትለው ማመን ነው ያቃታት። ምክንያቱም እሱም ሄዶ ሀይሚን ነው ደግሞ፣ ልጅቷ እየተናገረች ያለችው ሀይሚ ፊት ነው እና ሀይሚ ደግሞ በቃ ልክ አስታራቂ ሆና ቆማለች፣ በመል ማለት ነው። ለምን አልነገርሽኝም ሲላት፣ ያው እንዳልኳችሁ እሷ አስቀድማ ነገረችኝ ስለዚህ ዝም ነው ያልኩት፣ ምክንያቱም ያው ተረድቻት ነው። እሷም ሴት ስለሆነች ምናምን ነገር የሷ ሀሳቧ ምናምን ነገር ይገባኛል ምናምን ነገር ስትለው ነበረ፣ እና መናገር ነበረብሽ እያላትም የሴት ወጣት ነበረ ማለት ነው። ብሩኬል ሀይሚ ሀይሚም ደግሞ ምን ብዬ ነው የምነግረው? ይወዱሻል ነው አይወዱሽም? አርፈሽ ተቀመጭ ብዬ ነው የምነግራት ወይስ ምንድ ነው ሊላት የምችለው? ስለዚህ ምንም ማለት ስለማልችል አርፌ ዝም ብያለው፣ ምክንያቱም ትክክለኛ ነገሩን ከአንተ መስማት ስላለባት ምናምን ብላ ይሄ እንግዲህ ወይ ተስማሙ ወይ የራሳችሁን ነገር ወስኑ፣ እኔም ህይወቴን ልኖርበት ብላለች። እንግዲህ ሀይሚ እስካሁን ድረስ ከብሩኬ ጋር ለመሆን ነው የምትፈልገው። ነገር ግን አሁን ይሄ ነገር ስለተፈጠረ ቆማ በመሀል እያየቻቸው ነው ማለት ነው። እና እኔም ቁርጡን አሳውቀኝ ህይወቴን ልመስረዝበት፣ ህይወቴን ይቀጥላል፣ ህይወት ይቀጥላልና ህይወቴ ልኖርበት፣ ያለህን ነገር ያለህበትን ነገር አሳውቀኝ ብላለች። እንግዲህ ሀይሚ እውነት ብሩኬ በጣም ያሳዘነኝ ምክንያቱም ከማጠብቁት ሰው የማጠብቁትን ነገር ስሰሙ በእርግጥ በጣም ነው የሚያነማለት የሆነ ያስደነግጣልም። በቃ ምን እንደምትሉ ግራ ነው የሚገባችሁ። ምክንያቱም በፍጹም ው እንዳልኳችሁ አያስብም እንደዛ እና ልጅቷ ግን ክቡ አድርገዋለች። ምናልባት ሀይሚና ልጅቷ ተነጋግረውበት ሊሆን ይችላል እንደዚህ የሚያደርጉት ግን፣ በዚህ ሰዓት የምሬ ንም ላችሁ ብሩኬ ምንም የሚያውቀው ነገር የለም ማለት በቃ እየተጫወተበት ነው ማለት ይቻላል። እንግዲህ ያው ኮሜንቶች እንዳሉት ወይ ተነጋግረው ነው የምርም ደግሞ ወይ ትክክለኛ ነገር ነው እና ብዙ ጊዜ ደግሞ ኮሜንት ለማንበብ ሞክሬያለሁ። እና ሲሉ የነበረው ኮንትራትሽን ጨርሰሻል፣ ወደ መጣሽበት ተመለሽ፣ ሌላ ምንም ነገር አያስፈልግም፣ የመጣሽበትን ነገር አሳክተሻል ማለት ያው ሀይሚን ማስቀናቱ ማናደዱ ማለት ነው። እና ወደ መጣሽበት ተመለሽ ምናምን ነው ኮሜንቱ በሙሉ የሚለው ማለት ነው። እና ሁሉም ሂጂ፣ እንዳማረብሽ ሂጂ ነው የሚላት የነበረው ማለት ነው ስለዚህ እንግዲህ አትውደጁ ማለት አይቻልም። መውደድ መብቷ ነው። ነገር ግን እሱ እስካልወደዳት ድረስ አብረው ይኖራሉ ማለት አይደለም። ምክንያቱም የብሩኬ ንግስት ሀይሜ ናት። ምንም ማድረግ አይቻልም እና ግን ብሩኬ ግን ለሰው ልጅ ያለው ክብር የምር ጊዜ ብዙ ጊዜ ይገርመኛል እና ሰው እንዲቀየምበት አይፈልግም። ሰው እንዳኮርፍበት ምናምን ብዙ ነገር እና አሁን ራሱ ግራ ተጋብቷል እና ምንድን ነው ያለው እኔ እንግዲህ ፈጣሪን በዚህ ነገር እኔ የሚኮንነኝ አይመስለኝም። ምክንያቱም እኔ ግፍ ሰራህ የምባለው ቃል ገብቼላት ምናምን ነገር ብዙ ነገር ብያት በቃሌ ሳልገኝ ቃል አፍርሼ ብገኝ ኖሮ ነው እንጂ አሁን ግን እችል ልጅ እንደዚህ ብላት በቃ እኔ እንትን የለብኝም ከደሙ ንጹነኝ ያለ ነው። ምክንያቱም እንዳልኳችሁ ነው፣ ጓደኛው ብትሆን ኖሮ ወይ ቃል ቢገባላት ኖሮ ዛሬ ላይ አልፈልግሽም ሲላት፣ ያው ስላሳዘናት ቃሉን ስለሻረ ብዙ ብዙ ነገር ሕሊናውም ይወቅሰዋል፣ ሰው አይደለ። ግን እቺ ልጅ ጓደኛው እንዳልሆነች ታውቃለች፣ ሀይሜ ጓደኛው እንደሆነች ነው የምታውቀው። ስለዚህ የመጣችው ለስራ ወይም ደግሞ እሷን ለማናደር እስከሆነ ድረስ ለማስቀናት ተብሎ ዛሬ እሱ እሷ እወድሃለሁ ስትለው እሱ አልፈልግም ቢል፣ ያው በዚህ ፈጣሪም እንትን አይለኝም አይወቅሰኝም እያለ ነው። እውነቱን ነው በነገራችን ላይ ማለት እንደተባለው ነው። አሁን ለምን ወደደችውም አይባልም እሷን እሱም ደግሞ ለምን አልፈለገም አይባልም። ምክንያቱም ሁሉም የራሱ አላማና ፍላጎት አለው። መፈለግ መብት ነው፣ አለመፈለግም መብት ነው። ስለዚህ ሁለቱም ትክክሎች ናቸው ማለት ነው። ይባላላ ልጅቷ ግን ስታሰርታለች። ምክንያቱም ው እንደምታዩት ነው የመጣችበትን ነገር ረስተዋለች። ወደ ብሩኬ ጋር ስትመጣ ለምን እንደመጣች ታውቃለች። ብሩኬና ሀይሜ ምንና ምን እንደሆነ ታውቃለች። ስራዋን ሰርታ ሹልክ ብላ እንዳማረባት መሄድ ስትችል በስተ መጨረሻ ችግር አመጣች ማለት ነው። እንግዲህ ወንድና ሴት በኖርማል ስራ ላይ ይገናኙ ነው ላይ ሰሩ ነው ደምቁ ድፍረቷን የገረመኝ ማለት ምን ይለኛል ብላ ነው መቼም ጥሩ መልስ እንደማታገኝ እያወቀች ለምን ልትነግረው ፈለገች ማለት። እንደዚህ ነግራው ከሚቀየማት ቢያንስ ወንድምነቱ ይሻላት ነበር ለሷ ለራሱ ማለት ነው። ግን ምናልባት ከሀይሚ እንዳልኳቸው ሀይሚ ና ብሩኬ ተጣልተው የሚቀሩ ስለመሰላት ይመስለኛል። ማለት አነጋገራቸው የሚታረቁ ነገር አይመስሉም ማየታቸው እንደሆነ ብሩኬ ና ሀይሚ ሲነጋገሩ የሆነ የሚታረቅ አይነት ነገር አይመስልም። በቃ ጸባቸው ሀይለኛ ነው የሚመስለው። በቃ ንግግራቸው ከባድ ነው እና ያን ያን አይታ ምናልባት እነዚህ ልጆችማ አምረረዋል አይታረቁም ካልታረቁ ደግሞ ብሩኬ ከነጋ ሊቀጥል ይችላል ብላ አስባ ሊሆን ይችላል። ይህ ግን ጥሩ ሀሳብ አይደለም። ባይዘው ግን ምንም ማድረግ አይቻልም። የእሷ ሀሳብ ነው። ለማንኛውም እንግዲህ ሀይሜን ብላታለች፣ የምትናገረውን ነገር እወቂው፣ ይሄ ንግግርሽ ዋጋ ሊያስከፍልሽ ይችላል። ስለዚህ ለዚህ ንግግርሽ በኋላ ላይ ራስሽ ማሰብ አለብሽ። ምክንያቱም ሴት ልጅ ናት፣ እወዳለሁ ምናምን ብላ ዚጋ ስትናገረ እሱ ደግሞ አልፈልግ ምናምን ብሎ ሲላት፣ አስቡት ስንት ሰው ተከታይ እንዳላቸው ስንት ሰው እንደሚያው ስለዚህ ዛሬ ማለት ታውቀዋለች እኮ ከእሷ ጋር እንደማይሆን ታውቀዋለች፣ እርግጠኛ ነኝ። ግን እያወቀች እንደተናገረች ማለት ምናልባት ነገ እንደዚህ ብለሽ ነበር እንዳትባል ይመስለኛል። ሀይሜም ለስምሽ መጠንቀቅ አለብሽ ምናምን እያለች ስትመክራት ነበረ ማለት ነው። እሷም ደግሞ ያው ያፈቀረና ምን ያለ አይፈራምና በቃ ምንም አልመሰላትም ማለት ነው። ማለት በኮንፊደንስ ነበር ስትናገር የነበረው። በቃ እኔ ውድ እጅ አይደለም በቃ ለምን አታምነኝም አይነት ነገር ነው ያለችው። ለማንኛውም እንግዲህ ብሩኬ እንድትቀየምበትም አልፈልግም እሷ ያለችውን ሀሳብን ደግሞ እንደማይቀበላትም እንድትረዳለት ፈልጓል ማለት ነው። ግን ይሄ ያልፈልግ ምናምን ምናምን ብሎ መቆጣትም አልፈለግም። ለምን እንዳለው ልጅቷ ጨዋ ናት፣ ከዛ ፊት በጣም ደግ ናት፣ በጣም ንጹሕ ሰው ናት፣ በቃ ምርጥ ጓደኛ ናት ብላለች እና የሆነ ሊያስቀይማት ነገር አልፈለግም። ደግሞ የሚያስቀይም ነገር የለም። ወደደችው፣ ወደ ያለው አለችው። ስለዚህ ይሄ የሚያስቀይም ነገር ወይንም በደል አልበደለችውም እሷ ራሷ ለማንኛውም ግን ሀይሚዬ አሳዘነች ማለት ነው። በመሀል ቤት በመሀል ቤት ማለት ነው ጎረቤት ነው የምትመስለው እና የእሱንም ስሞታ ትሰማለች የዛችን ትሰማለች እና በመሀል ቤት በቃ አስባችሁታል። ከባድ ነው አደል? ለማንኛውም ግን ትግስቷ አድንቀዋለሁ ሀይሚ ማለት ነው። ማለት ክፉ ነገር አልተናገረችም። እችኛንም ቢሆን አንቺ እንዴት እንዳያደርግ ያለሽ ምናምን ነገር ብላ አልተናገረቻትም። ጭራሽ ተደድቻት አለሁ እኔም ሴት ነኝ። ስለዚህ በቃላህ ፍቅር አይን የለውም። ነገር ወዳድ ስላልወደደችህ በቃ እራስህ አስብበት ነገር ነውና ብሩኬ ደግሞንሽን ምን ላስብበት ንገሪኝ፣ ምን ልበል ሲል እሱን አላቅልህም ብላ ራስህ እንቻል ብለዋለች ሀይሚ ማለት ነው። ጭራሽ ከእሷ ምክር ይፈልጋል ማለት ምን ልበላት ንገሪኝ፣ ምን ልበላት እያለ ጭራሽ ሀይሚን ሲያማክራት ነበር። ሀይሚም ደግሞ ከደሞ ነፃ ነኝ ራስህ እንችለህ መልስላት አንተ የፈለግከው መልስ መስጠት ትችላለህ፣ ምናምን ብላ አካፍጠዋለች ማለት ነው። ለማንኛውም ብሩኬ በፍጹም ሊሆን እንደማይችል እና እሷ ኖርማል ቤስት ጓደኛው እንደሆነች ነግሯታል። ልጅቷ ግን ምሳም አይነት ነገር አይደለችም። በቃ ግግም ምን ያለችው እንግዲህ የድረስ እንደሚሄዱ አላውቅም አላውቅም። በጣም ከባድ ነው የምር። ብሩኬ ግን የምር ነው በጣም እንትን ብሏል። እንቅልፌ ሁላ አጥቼን ያደርኩት የትናንትናው ንግግር በቃ ውስጤ ሰላም አልሰጠኝም ሲል ነበር። በዛ ላይ ደግሞ ያው ብዙ ኦደንሶች እየደወሉ ሁሉም የየራሳቸውን አመለካከት እየነገሩት ነበረ ማለት ነው። ማለት ግማሾቹ የምር ትወድሃለች በጣም ተቀራርባችሁ ነበረ ሴት ልጅ አይደለ ተመች ሰዓት ነው ምናምን ምናምን ነገር ያሉትም አሉ። አንዳንዶቹ ደግሞ ወይ ሀይሚና ልጅቷ ተመካክረው አንተን ፕራንክ እያደረጉ ነው አትመናቸው፣ ምናምን የሚለውም አለ። ሌላ ሰው ደግሞ ቃውነት ሊሆን ይችላል የሚልም አለ ማለት ነው። ስለዚህ እንግዲህ ሲውል ሲያድር ይለያል። ዞሮ ግን ያው ብሩኬ ማንን እንደሚመርጥና እንደሚፈልግ የታወቀ ነው። ልጅቷ ግን ለማይሳካልሽ ነገር በአደባባይ በትናገሪ አሪፍ ነበረ። ከቻልሽም በውስጥ ማለት ደግሞ ችግራቸው ምንም ሲገናኙ ካሜራ ይዘው ስለሚመጡ እኮ ነው ችግሩ እንጂ፣ ይሄ ነገር በውስጥ ሊነገር የሚችል ነገር ነበረ። ግን ያው ቤተሰብ ማለት ማለት ኦዲንሶቹ ሁሉ ሚስጥራቸው ኦዲንስ ላይ ያለ ነገር ስለሆነ ሚዲያ ላይ ፐብሊክ እስከሆነ ድረስ ኦዲንስ ማወቅ አለባቸው ስለሚያስቡ ነው የተፈጠረውን የተደረገውን የተባለውን በሙሉ ለቤተሰብ ያወያያሉ ማለት ነው። ለኦዲየንስ ምን የሚደብቁት ነገር የለም። ስለዚህ ያው ሚዲያ ላይ የወጣ ሰው ደግሞ ላይፎ ብዙ ጊዜ ድብቅ አይደለም እና በተለይ ደግሞ ፈቅደው ነው በእርግጥ ማለት ፈቅደው ነው ይሄ ነገር አምነውበት ነው ወደ ሚዲያ የሚፖስቱትም የሚያወጡትም እና ዞሮ ዞሮ ግን ምናልባት ይሄ አላ ይሄ ቪዲዮ በኋላ ለምን አልኩ ምናምን ነገር እንዳትይ ማለት ነው። አንዳንዴ የምንናገረው ነገር ስንናደድ ወይ ስሜታዊ ስንሆን የምንናገረው ነገር በኋላ ከዋለ ካደረ በኋላ ወይ ያን የምን ነው እንደዚህ ያልኩት የምንል ሰዎችም እንኖራለን ማለት ነው። ስለዚህ ስሜታዊ ስትሆኑ አትናገሩ ይባላል። በጣም ስትናደዱ ዝም በሉ። ምክንያቱም ሰው በንደስ ላይ ሲሆን የሚናገረውን ነገር አያውቀው፣ መቃፉ ያመጣለትን ነው። ግን ከተረጋጋ በኋላ ትዝ ሲለው የተናገረው ነገር ወይኔ ምን ሆኜ ነው እንደዚህ መናገር አልነበረብኝም፣ ምናምን ብሎ ደግሞ ድጋሜ ያስባል ማለት ነው። እና ሀይሜም ለዚህ ነው ልጅቷን ይህ የምትናገሪው ነገር ግን በኋላ ዋጋ እንዳያስከፍልሽ እያሰብሽ ተናገሪ፣ ሚዲያ ላይ ታውቂያለሽ አይደል፣ ካሜራ አለ ምናም እያለቻት ሁላ ለማስጠንቀቅ እሷ ሞክራለች። ልጅቷ ግን ያው ያፈቀረና ምንድነው ያፈቀረ ሰው አይን የለውም ነው ብቻ የሚባል ነገር አለ። መስሚያ ጠጥ ነው ለጊዜው። በመናገሯ ብቻ ደስተኛ ናት። ለሱ አፋውታ በመናገሯ በዛ ደግሞ ሀይሚም ስላለች ሀይሚ ፊት በመሆኑ መናገሯ እናያየችው እንጂ ይሄ ነገር ከተናገርኩት በኋላ ምን ያመጣብኛል ምን ያስከትልብኛል ብላ ያሰበች አይመስለኝም። ለማንኛውም እንግዲህ ብሩኬ ዛሬም ምንም አልተቋጨም፣ ግን ሁሌም እየነገር ትናንትናም ነግሯታል። ይሄ ነገር የማይሆን ነገር ነው፣ በፍጹም ድል ታስቢ አይገባም ብሏታል። ዛሬም ያንኑ ነው የደገመላት። እንግዲህ ምናልባት ሀሳቡን ይቀይራል አሳዝኘው ብላ ይሆን አላውቅም። ፍቅር ደግሞ ያው በዩሉንታና በማሳዘን አይደለም፣ ሰውን ስትወዱት እና ውስጣችሁ ሲያምንበት ነው አለ ከዛ ሰው ጋር የምቀጥሩት ስለዚህ ያው ደጋግመው እየነገራት ነው። ልጅቷ ግን ምንም የሚገባት ነገር አይደለችም። እኛ ግን የምንለው እኛ እንደ ኦደንስ ማለት ነው፣ ኮንትራትሽን ስለጨረሽ ሀይሚንም አናደሽም አስቀንተሽም ስለጨረሽ ወደ መጣሽበት ሂጅና ከህይወታቸው ውጭላቸው ነው የምንለው ሌላ ምንም ላይፋቸውን የኖሩበት ለማስቀናት የሄዱበት እኮ መንገድ እኮ ብሩኬ ብቻ አይደለም። ብሩኬ ከአንቺ ጋር እንደሰራ ሁላ ሀይሚንም ከሌላ ሰው ጋር ሰርታለች። ነገር ግን ይሄ ነገር ፌክ እንደሆነ ስለምታቅ፣ ይኸው ትናንትና ብትመጣ ብቻዋን፣ ዛሬ ብትመጣ ብቻዋን። ስለዚህ ከእሷ ጋር ማንም እንደሌለ በዚህ ማወቅ ትችላላችሁና፣ ችግር የመጣው በአንቺ በኩል ነው ማለት በብሩኬ በኩል ይመስለኛል። ብሩኬ የዋህ ነገር ስለሆነ ነው። በነገራችን ላይ በጣም የዋህ ነው። በተለይ ሰው ማስቀየም አይፈልግም። ሴቶችን በተለይ እናትን በጣም ስለሚወድ ብዙ ጊዜ ሴት ልጅ አዝና ተከፍታ የሆነ ነገር ሆና ማየት አይፈልግም እና ለዛም በጣም ሳይንከባከብሽ አይቀርም ስለዚህ ሴት ልጅ ደግሞ የሚንከባከባትን የሚያስብላትን ሀሳቧን ሼር የሚያደርጋትን ልጅ ትወዳለች አደለ ምናልባት እንደዛ ስለተረዳሽ የዋህነቱን አስተሳሰብ ምናምን ወዶች ሊመችሽ ይችላል። ግን ግን ብሩኬ የሀይሚ ና የሀይሚ ብቻ ነው። ሰምተሻል? ለማንኛውም ውድና የተከበራቸው የቻናሌ ቤተሰቦች ለነበረን ቆይታ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህናው ነው